ሽሮዎችን ደና በጣም ብዬ በኪሳራ ነው የወጣሁት። በኪሳራ ሁለት ሺ አምስት መቶ ዶሮ፣ ቅቤ ውስጥ፣ በርበሬ ውስጥ ከሰሉስ፣ የሰራተኞቹስ ሆዳቸው፣ ደሞዛቸው ጉድ። እኔ ተመልሼ ወደ አረብ ሀገር ነው ቤት ያሰኛሉ ሚኒስትሮን ቢሆን ፍቃድ አውጥተውራ። ስለዚህ ኧረ በርችልን ትጂዬ በርችልን እኛ አንቺን እያይን ገና ይኸው እያልን ነው

ትልቁ ነገር ማመን ነው። እኔ አሁን እዚህ ጋር ስለ ሃይማኖት፣ ስለ መንግስት፣ ስለምን ማውራት ወሬ አልፈልግም። አይዶ ወር እኔ ፈልገው ስለ ሻሩ እንደ ነገር አትጻፉብኝ። እዛ ጥጋችሁ ይዛችሁ ተቀመጡ አያገባኝም። ይነካኩ ይነካኩና አጉል አንድ ቃል ተሳስቶ ቢወጣ የሆነ ነገር ለማለት እኮ ነው። እና ቢወጣ እኔ ጉዴ ነው እ እኔ ቢወጣ ጉዴ ነው። ቢወጣ ጉዴ ነው። ስለዚህ እኔ ደግሞ መነካከትም አልፈልግም፣ ምንም አልፈልግም። አስረግጬ ነው የምነግራችሁ። ስነግራችሁ አስረግጬ መናገር ካለብኝ ብኝ አስረግጬ እነግራችኋለሁ። ከዛ በተረፈ እኔ መኖር ነው የምፈልገው። እኔ አሻሮ የጠረረብኝ ልጅ ነኝ፣ ልኖርበት የልጆች እናት ነኝ፣ ልኖርበት። እግዚአብሔር አንድ ነው፣ አንድ አንድ ነው። ስለ ሃይማኖት አይደለም እዚህ ያወራሁት ስለመኖር። አያም ኦርቶዶክስ፣ ኦርቶዶክስ ነኝ። ምንም ማንም ሃይማኖት ተቃዋሚ አይደለም። ሃይማኖት ቢቃወሙ ስለማልፈዛሬ ስትኖር ሃይማኖት ለብሄ ስለምናምን ስለማላቅ

ስለዚህ እንደዛ አድርገሽ አረምሽና መስገነሽ ጊፍት በጊፍት ነው የምታ ወርቁን ልኮ ይሸልማሉ። እኔ ሸልመውኛል። ጣጣ ነገ ስላለ በርቺ። እ